በአርሲ ካህኑን ጨምሮ ሶስት ሰዎች መገደላቸውንና ሁለት ሰዎች መቁሰላቸው ተነገረ። ሰላም ጤና ይስጥልን። ውድ የሸገር 365 ዩቲዩብ ቻናል ተከታታዮቻችን እንደምን አዳራችሁ? የዕለቱን ዜናዎች ይዘን ቀርበናል። በአርሲ ዞን ጀጁ ወረዳ ልዩ ቦታው አንጎዶቼ ሁላ አርቦዬ ከተማ ባለወልድ ቤተ ክርስቲያን አካባቢ የደብሩን ኃላፊ ካህን ጨምሮ ሶስት ሰዎች ሲገደሉ ሁለት መቁሰላቸውን የሟች ቤተሰብ እና የአካባቢው ነዋሪዎች ለመገናኛ ብዙኃን ተናገሩ። የሟች ካህን ቤተሰብ በሰጡት ቃል ትናንት 11 ሰዓት ከአርቦዩ ገበያ ውለው ሲመለሱ እቤት ገባ ብሎ እንደወጣ ነው ከቤቱ አውጥተው ይዘውት ሄደው መኪና መንገድ ዳር የገደሉት ብለዋል። አንደኛውንም በሩ ላይ ነው የገደሉት። አንደኛውንም ከብቶች ሲነዱበት ከብቶቹን ተውልኝ ሲል እዛው ነው የገደሉት። ሶስቱንም እዛውን የገደሏቸው ሲሉም ተናግረዋል። ሟቹ ካህን ነው ቀሲስ ተስፋ አለው ይባላል ያሉ ሲሆን የገዳዮቹን ማንነት በተመለከተ ሸኒ ናቸው ነው የሚባለው ብለዋል። ሟቾቹ ልጆች እንዳሏቸው ካህኑም የአንጎዶቼ ቅዱስ ባለውሉ ቤተክርስቲያን አገልጋይ የሁለት ወንዶችና ሶስት ሴቶች ልጆች አባት እንደነበሩ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

እንዲገለጽ ያልፈለጉ የአካባቢው ነዋሪ በበኩላቸው ከአዳማ ወጣ ብሎ አርቦዬ የምትባል ከተማ አለች። እዛ መስመር ላይ ካህን አባትና ሌሎች ሰዎች ተገድለዋል ሲሉ ተናግረዋል። ቀሲስ ተስፎ አለሙ ጎረቤቶቻቸው አቶ በጋሻው ሲዩም፣ አቶ ክፍሌ ገብረ ክርስቶስ ተገለዋል። ሁለት ሰዎች ቆስለዋል። የቀብር ስርአታቸው ዛሬ በ2809 2017 ከቀኑ 7 ሰዓት ላይ በደብሩ ተፈጽሟል። የተገደሉት ትናንት ማታ ነው ብለዋል። መንግስት ዝቅ ብሎ ቢያይን ቢመለከተን መፍትሄ ይመጣል ሲሉ ነዋሪዎቹ ያሳሰቡ ሲሆን ከክልሉ ባለስልጣናት ምላሽ ለማግኘት ብንሞክርም ስልክ ለማንሳት ፈቃደኛ አልሆኑም። በቤኒሻንጉል ጉሙዝ ክልል መተከል ዞን ሰዎች መሞታቸውንና ንብረት መውደሙ ተሰማ። በቤኒሻንጉል ጉሙዝ ክልል መተከል ዞን ቡለን ከተማ ትናንት ጠዋት 12 ሰዓት እስከ ረፋዱ አራት ሰዓት ድረስ ከፍተኛ የተኩስ ድምፅ ሲሰማ ማርፈዱንና በዚህም ሰዎች መሞታቸውንና ንብረት መውደሙን የቡለን ከተማ ነዋሪዎች ለመገናኛ ብዙኃን ገልጸዋል። ነዋሪዎቹ ጥቃቱን ያደረሰው በአካባቢው ታጥቆ የሚንቀሳቀሰው የሸኒ ታጣቂ ኃይል እንደሆነ ተናግሯል። ታጣቂው ኃይል ትናንት ከማለዳው 12 ሰዓት ወደ ከተማው ዘልቆ በመግባት የመንግስት የጸጥታ ኃይሎችንና ንጹሐኖችን መግደሉን እንዲሁም በርካታ ንብረት መዝረፉን ነዋሪዎች ገልጸዋል። ስለ ሞቱ ሰዎች ቁጥር ከተማው ገና ስላልተረጋጋ ማወቅ አለመቻላቸውን ተናግረዋል። በአዊ ብሔረሰብ አስተዳደር ዞን መተከል ከተማ ሰላምና ጸጥታ ኃላፊ አቶ በቀለ መኩሪያ በሰጡት ቃል ከቡለን ከተማ የመንግስት አመራሮች መረጃ እንደደረሳቸውና ኦነግ ሸኔ ሲሉ የጠሩት ኃይል ከማለዳው 12 ሰዓት ጀምሮ ባደረሰው ጉዳት ለጊዜው ቁጥራቸው በውል ያልታወቁ የመንግስት አመራሮችን የጸጥታ ኃይሎች እንዲሁም ንጹሐንን መግደሉ፣ ባንኮችን መዝረፉን ገልጸዋል። አንድ የባንክ ሰራተኛም አግተው መውሰዳቸውን አክለዋል። ታጣቂዎቹ ጥቃቱን ከፈጸሙ በኋላ ለቀው ወጥተዋል ሲሉም ተናግረዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከቀድሞ አማካሪያቸውና ደጋፊያቸው ከሆነው የዓለም ቁጥር አንዱ ቱጃር ኤላን መስክ ጋር አለመግባባት ውስጥ ገብተዋል። በማህበራዊ ሚዲያዎቻቸው ኃይለኛ የቃላት ጦርነት ውስጥ ናቸው። የሁለቱ ቢሊዮነሮች አለመግባባት በዚህ ሳምንት መጀመሪያ ላይ ኤለን መስክ የመንግስት አዲሱ የቀረበው በጀት አሜሪካ ያለባት የሶስት ነጥብ ስድስት ሁለት ትሪሊዮን ዶላር ላይ እዳ ይጨምራል በሚል ከተቃወመ በኋላ ነው። ፕሬዚዳንት ትራምፕ ከመስክ ንግግር በኋላ እኔና ኤለን ጥሩ ግንኙነት ነበረን አሁን ግን እንደዛ የሚቀጥል አይመስለኝም ሲሉ ነበር የመለሱት። ባለፈው በተደረገው ምርጫ ከ300 ሚሊዮን ዶላር በላይ የሆነ ገንዘብ አውጥቶ ትራምፕን ሲደግፍ የነበረው ቱጃሩ መስክም እኔ ትራምፕን ባልደግፈው ምርጫውን የሚሸነፍ ነበር ያለ ሲሆን የትራምፕ ታሪፍም አሜሪካን ከዚህ ዓመት በኋላ ወደ ኢኮኖሚ ውድቀት እንደሚወስዳት ተናግሯል። ትናንትና ኤለን መስክ ፕሬዚዳንት ትራምፕ በኮንግረሱ ተጠይቀው ከኃላፊነታቸው በመነሳት በምክትላቸው ጄዲ ቫንስ መተካት አለባቸው የሚለን ጽሁፍ ሲያቃራ ፕሬዚዳንት ትራምፕ በጀታችንን ለመቀነስና ብዙ ቢሊዮን ዶላሮችን ከማውጣት ለመታቀብ ቀላሉ መንገድ ለኢለን መስክ የምንሰጠውን ድጎማና ኮንትራት ማቋረጥ ነው ብለዋል። ሁለቱ ቢሊዮነሮች የየራሳቸው ማህበራዊ ሚዲያ ሲኖራቸው፣ ኤለን መስክ በኤክስ ትራምፕ ደግሞ በትሩዝ መልስ ሲመላለሱ ብለዋል። የኢለን መስኩ ድርጅት ቴስላም ከአለመግባባቱ በኋላ የአክሲዮን ዋጋው በ14 በመቶ የቀነሰ ሲሆን በታሪኩ ከፍተኛው የሆነውን የ150 ቢሊዮን ዶላር የገበያ ዋጋም በአንድ ቀን አቷል። ኤለን መስክ ከ አንድ መቶ ሀያ ዘጠኝ ቀናት በኋላ ባለፈው ሳምንት ከተሾመበት ኃላፊነት የለቀቀ ሲሆን ኃላፊነቱ የመንግስትን ብክነት መቀነስ ላይ ያተኮረ ነበር። ከቀናት በኋላ መስክ በማህበራዊ ሚዲያው የቀረበው በጀት የአሜሪካን እዳ የሚጨምር ነው የምታጸድቁ ሰዎች ማፈር አለባችሁ ካለ በኋላ ፕሬዚዳንት ትራምፕ ስለ በጀቱ ከማንም ሰው የተሻለ ኤለን መስክ ያውቃል፣ ድንገት ተነስቶ ችግር መፍጠሩ አናዶኛል ብለዋል። ኤለን መስክ አዲስ ፓርቲ መመስረት አለበትም የሚል ሀሳብ እያቀረቡ ናቸው። ኤለን መስክ በሀላፊነት በነበረበት ወቅት የአሜሪካ የተራድኦ ድርጅትን ጨምሮ በርካታ የአሜሪካ የመንግስት ተቋማት አላግባብ ወጪ እያወጡ ነው በሚል በከፊልና ሙሉ ለሙሉ እንዲዘጉ ያደረገ ሲሆን በተግባሩ 180 ቢሊዮን ዶላር ማዳኑ ተገልጿል። የሁለቱ ሰዎች አለመግባባት የአሜሪካን ፖለቲካና ኢኮኖሚ ወደ ሌላ አቅጣጫ እየወሰደ እንደሆነም ተመላክቷል።